ልጅ አለች የሞተች ጁም ማለት ነው። እና ምንም ማለት ማጣሪያ፣ ምንም ነገር ምንም ሳይደረግላት ቶሎ ብሎ ሰው ኢናሊላሂ ወኢና ኢለይ ራጂኡን። በጣም ያሳዝናል። የመከነ ሰላም ልጅ ሰላም ልጅ ናት ልጅቷ። አሁንም ብዙ ጊዜ እኔ ቪዲዮ እሰራለሁ እህቶች የተጠንቀቁ ላለሁኝ። ጋዝ ፈንድቶባት አንዲት እህታችን ሞታለች ማለት ነው ዱባይ ላይ። እስኪ ቪዲዮውን እስከ መጨረሻ ንስማው እና መጨረሻ ላይ እኔም እንደዚሁ ማስጠንቀቂያ የምላችሁ አለ ማለት ነው። ሁላችሁም ይህን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ እስከ መጨረሻው አዳምጡት። አብራችሁን ቆዩ። የሞተች ልጅ አለች ጁም ማለት ነው እና ምንም ማጣሪያ ምንም ነገር ምንም ሳይደረግላት ቶሎ ብሎ ሰዎቹ ሞታም ክስ መስርተውባታል። ሞታም ክስ ሱብሃን አላህ መስርተውባታል። እና እነሱ ክስ የመሰረቱባት ምንድን ነው? ያው የእነሱ ስህተት ስለሆነ ጋዙ የተረደ ሞታ ሌሽ ክስ የመሰረትባት ጋዙን ከፍተው ነው እንትን ያለች ጋዙን ከፍቶ ሰው ራሷን በራሷ ትንትላለች። ኦኬ እቺ ሶስት ቤት ሄዳ ኳኩታ አግኝተው ምናምን ያመጧት ልጅ ናት አደለም? አርብ ለት ነው ጋሩ ለንባት። እና አሁን ቤተሰቦቿ ከመካኒ ሰላም አዲስ አበባ መጥቷል። እና ይሄንም ነገር ነገርሻቸው። ኢንፎርሜሽኖች አልነገርኳቸውም ስልክም ሳሪ እኮ ኮሚዩኒቲዎች ናቸው እድል ማድረግ ያለባቸው ማለት አልገባኝም ሞታም ክስ ተመስርቶባታል ማለት ምን አልገባኝም አሁን እንትን እንዳይጠየቅ እኮ ነው ይሄ የምን ዘዴ መሰለሽ ፎዚ ከሀሳ ምናምን እንዳይጠየቅባት በራሷ ስህተት ነው የፈነዳው እነሱ አይደሉም ነው የሚወስኑት ፖሊስ ኬዙን ይይዘው እና ከዛ በኋላ ፖሊስ በሰጠው ሪፖርት ነው ይሄ ነገር የሚወሰነው እንጂ እነሱ አይደሉ ከፈቱ ኬዝ አልከፈቱ ኬዝ ኔቨርማይንድ። ፖሊሶቹ ምን አሉ? በተከፈተው ኬዝ ላይ ምን አይነት ሪዛልት መጣ? ልጅቷ ከሰሽ ስለማይኬዟንስ ማንነገ ልጅቷ አንደኛ ወገን የላትም። ገባሽ የኔ የሚባል ነገር ከጎኑ የለም። ሲጀመር ደግሞ ጋዙን በእንደዛር ነው የሚፈነዳው። ስንት ልጆች ነው ጋዝ ፈንድቶ የሞቱት? ይሄ ጋኑ ዋናው ውጪ ነው የሚሆነው ከቤቱ ውጪ ማለት ነው። ዋና ይሄ የሚሰራበት እንትኑ ደግሞ እንትኑ ደግሞ ቤት ውስጥ ነው የሚሆነው። ያኛው ይሄ ፀሐዩ በጣም ሲያገኘው ማስተንፈሻ ሲያጣ ልጆቹ ላይ የሚፈነዳው ምክንያቱ በርሜን ዋና ጋኑን ፀሐዩ የቀጠቀጠው ስለሚሆን ይሄ ሙቀት አርለን በርሜን ሰው ያደርቃል እንዴ። መኪና እንኳን መስታወት ይሰነጥቃል። ለዛ ነው ይኛ፣ ያለ ደግሞ ይህን እንኳን ጥንቃቄ አድርጉ ሲባሉ ምንም ነገር ስለማይሉ ነው ይሉ ነገር የሚፈጠረው። እግዚአብሔር አምላክ አንቺን ሞትሽ መርጬ ለማልቀስ ያብቃኝ። ሱሱ የምትበል ማለት ነው ውጭ እበት ምን ነሳሰጠሽ? መሲ አይ፣ አንዳንድ ቁሻሻ አሉ ገባሽ እንዴ? በቃ አለማንበብ መተው ኢግኖር ኮ ትልቅ መልሰ ነው። ስለዚህ የተቃጠለች ከኔ ጋር ነበር የተደወለው ሪፖርት እዚህ አጅባን አካባቢ ከኦፊስ ነበረ የሄደችው። እና ቁጥር ምናምን ተሰጥቶ የነበረ ኤምባሲ ኬዝ መመለከት ከዛ ሄዶ አይተዋት ነበረ። እና ዘጠና አምስት ፐርሰንት ነበር ቃጠሏ የሚለው ሪፖርቱ ራሱ ማለት ነው። ኢቨን የለበሰችው ሂጃብ ልብሷ ራሱ ላይ ላይ ተቃጥቆ እንዳለቀ ምናምን ነው ሪፖርት። ፖሊሶች እንትን ያሉት መግባትም አይቻልም ነበረ፣ በርቀት ነበረ። ኮማ ውስጥ ነበረች። ከዚህ ራሱ ልጅቷ ላይ ነበረ የተከፈተው። የሚገርምሽ ከጥንቃቄ ጉለት ጋዝ ተከፍቶ ነበረ እና ጋዝ ተከፍቶ አድሮ ልጅቷ እንደመጣች ነው የለኮሰችው። ሽታ ራሱ እንትን ይል ነበረ። ከጥንቃቄ ኬርለስ ሆና ነው ምናምን ብለ ነው ራሱ የተጻፈው። ከዙ አጋጣሚ እስከ ከትናንት ወዲያ ነው ሞተች ተብሎ ራሱ የተደወለው። ቤተሰብ ጋር ተደውሏል። ፍኖተ ሰላም አካባቢ ያሉት ቤተሰቦቿ እና ወደ አዲስ አበባ እየመጡ ነው፣ ውክልና ለመስጠት ማለት ነው። አስክሬኑ እንዲመጣልን ብለው ትን ብለዋል። አንድ ማለች እዛው ፉጄራ እኔ ልጄ በአካል ያየኋት እሷ እንደውም እሷ ይሻላል። አሁን እየዳነች ነው። እንደዚሁ አንዷ አቡዳቢ ነው። እንደውም ሪፈር ትጻፍላት እግሯ ተቆርጦ የተኛች ማለችማ። ቤት ውስጥ ነው የፈነደው ኪቺን ውስጥ ማለት ነው። እና ሴትዮዋ ያስፈልገውን ነገር እንደምታደርግላት ቃል ገብታልናለች። ያው በእኛ በኩልም ኬዝ ተከፍቷል፣ እና የቤተሰቦቿ ውክልና እየተጠበቀ ያለው። እዚች የዱባይዋ ልጅ ላይ አሁን የከሰሱት የከፈቱት ክስ ሬሳ መላክ ላይ ወይም የመቀበር ሂደት ላይ የሚያመጣው ችግር አለ ወይ? ጀስት እራሳቸውን ሴቭ ለማድረግ ብቻ ይመስልሃል? ኖ እንደዚህ አይነት ምንም እንትም ያመጣ ነገር የለም። ማለት ያው አንዳንድ ኢንሹራንስ ምናምን ስላለ ፖሊስ ነው ሪፖርቱን የከፈተው። ይመጣሉ አይደል ፖሊሶች መጀመሪያ የሆነ ነገር ሀፕን ሲያደርግ እዛ ላይ ነው እንትን የተባለው እንጂ ምንም የሚደርስባት ነገር የለም። ምን ያደርጋል፣ ግን ኢንሹራንሷ፣ ሁሉ ነገሯ ግን ሊከበርላት ይገባል። እሱ ግድ ነው። እሱ መጀመሪያው ውክልና፣ ቤተሰብ ቤተሰብ ሙሉ ውክልና ይልካል። ከዛ የህይወት ኢንሹራንስ አለ፣ እሱ ግድ ነው። ከዛ በኋላ ነው እየጠበቅን ነው። ያው ሙሉ ክልና የግድ ያስፈልጋል ከቤተሰቦቿ እና ሰኞ ብለዋል፣ ነገ ነው ኢንሻአላ፣ እየጠበቅን ነው እንጂ ያው ሰምተና። እሺ ይህንን ቪዲዮ እንግዲህ ከኋላ ሰምታችሁታል ማለት ነው። ያው ከሆነ በኋላ ከምንል በፊት ጥንቃቄ ማድረግ አለብን። ሁልጊዜም እንግዲህ ብዙ ሰው መልእክት ያስተላልፋል በዚህ በጋዝ ጉዳይ። ብዙ እህቶች ሙተዋል፣ ብዙ እህቶችን አተናል። ስለዚህ ከሰው ሀገር የወጣ ነው መቼም ቢያንስ ሀገራችን ተመልሰን ከቤተሰቦቻችን ጋር ተገናኝተን ደስተኛ ሆነን እንድንኖር ነው። ያው ራሳችን ጥንቃቄ ማድረግ አለብን። ቀደረ አላህ ከማለትም ደግሞ ቀድመንም ደግሞ ጥንቃቄም ያስፈልጋል። አላህ ያለው የቀደረው ቢሆንም ራሳችንን መጠበቅ እንዳለብን አላህ ሱብሃነሁ ወተዓላም ነግሮናል። ስለዚህ ራሳችንም መጠበቅ አለብን። አሁን ምንድን ነው የጋዙን ቢያንስ የጋዝ ጋዝ በምን አይነት መልኩ ሲሆን ነው ፈንድቶ ሊያቃጥለን የሚችለው የሚለውን ነገር መታወቅ አለ ያለበት ቢያንስ ማታ ስትተኙ ጋዝ መዝጋታችሁን ኦፍ ማደርጋችሁን ቼክ ማድረግ አለባችሁ። ልትተኙ ስትሉ ማለት ነው። ተከፍቶ ከተረሳ ከዛ ጠዋት ተነስታችሁ ጋዙን ስትለኩሱት እንዳለ ቤቱ ነው የሚነደው። ምክንያቱም ከተከፈተ ጋዙ ተረጭቶ ነው ተንፍሶ የሚያድረው። ስለዚህ ኩሽናው ሙሉ ጋዝ ነው የሚሆነው። እናንተ ክብር ትልኩስ ስዳደርጉ ይያዛል ማለት ነው። የዛን ሰዓት እናንተም ትያዛላችሁ። ስለዚህ እንደገና ደግሞ እንትኑ ውጭ ላይ ይሆናል ይሄ አንቡባው የሚባለው ውጭ ላይ ይሆንና ከዛ ጋዙ ውስጥ እንትኑ ሲሊንደሩ ውስጥ ነው የምትጠቀሙት። ያ ጋዙ ደግሞ ውጭ ላይ እንትኑ በመታው ቁጥር ፀሐይ በመታው ቁጥር አብሮ ተጋግሎ እሳት ሊፈጠር ይችላል ማለት ነው። ስለዚህ መጀመሪያ በቃ ከኩሽና ስትወጡ ጋዛችሁን መዝጋታችሁን እርግጠኛ ሆኑ። ሁለተኛ ደግሞ አንቡባ ውጭ ላይ ከሆነ ፀሐይ ላይ ከሆነ ያለው አሰሪዎቻችሁ ውስጥ እንዲያስገቡላችሁ መናገር አለባችሁ። ስትቀይሩም ደግሞ በደንብ መቀየራ መዘጋቱን ለምሳሌ ሲቀየር በደንብ ካልተዘጋ የዛን ሰዓትም ራሱ እንትኑ ሊፈነዳ ይችላል፣ ጋዙ ወጥቶ ሊፈነዳ ይችላል እና ጥንቃቄ መደረግ አለበት። እንዲሁም ደግሞ ይሄ ፍሩኑ ራሱ ፍሩኑ ውስጡ ፍሩኑ አለ አደለ? ያም ተከፍቶ ከተተወ ራሱ ያም እንትን ይላለ የመያያዝ ባህር ያለው ከፍታችሁ ከረሳችሁ ቴ ውስጡም የፍሩኑ ኑ ማለት ነው። እና ጥንቃቄ መጀመሪያ ጥንቃቄ ማድረግ አለብን ማለት ነው ና ያው የሞተችውን አላህ ሱብሐነሁ ወተዓላ ይዘንላት። ወጥቶ ከመቅረት አላህ ይጠብቃችሁ እህቶች፣ አላህ ይጠብቀን። እና ራሳችሁን ጠብቁ ነው የምላችሁ። ከእንዲህ አይነት አደጋ አላህ ይጠብቃችሁ። ከቤተሰቦቻችሁ አላህ በሰላም ያገናኛችሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።